መጽሐፈ አስቴር ምዕራፍ ስምንት በዚያም ቀን ንጉሡ አርጤክስስ የአይሁድን ጠላት የሃማን ቤት ለንግሥቲቱ ለአስቴር ሰጠ። አስቴርም ለእርሷ ምን እንደሆነ ነግራው ነበርና መርዶክዮስ ወደ ንጉሡ ፊት ገባ። ንጉሡም ከሃማ ያወለቀውን ቀለበቱን አወጣ፣ ለመርዶክዮስም ሰጠው። አስቴርም በሃማ ቤት ላይ መርዶክዮስን ሾመች። አስቴርም እንደገና በንጉሥ ፊት ተናገረች፣ በእግሩም ላይ ወድቃ እያለቀሰች የአጋጋዊውን የሐማን ክፋትና በአይሁድ ላይ የተተነኮለውን ተንኮል ይሽር ዘንድ ለመነችው። ንጉሡም የወርቁን ዘንግ ለአስቴር ዘረጋላት። አስቴርም ተነስታ በንጉሱ ፊት ቆመች ቆመችና ንጉሱን ደስ ቢያሰኘው በፊቱም ሞገስ አግኝቼ እንደሆነ ይህም ነገር በፊቱ ቅን ቢሆን እኔም በእርሱ ዘንድ ተወድቼ እንደሆነ አጋጋዊው የሐመዳቱ ልጅ ሐማ በንጉሱ አገር ሁሉ ያሉትን አይሁድ ለማጥፋት የጻፈው ተንኮል ሊገለበጥ ዘንድ ይጻፍ። እኔ በሕዝቤ ላይ የሚወርደውን ክፉ ነገር አይ ዘንድ እንዴት እችላለሁ? ወይስ የዘመዶቼን ጥፋት አይ ዘንድ እንዴት እችላለሁ? አለች። ንጉሱም አርጤክስስ ንግሥቲቱን አስቴርንና አይሁዳዊውን መርዶክዮስን፣ እነሆ የሐማን ቤት ለአስቴር ሰጥቻታለሁ እርሱም እጆቹን በአይሁድ ላይ ስለ ዘረጋ በግንድ ላይ ተሰቀለ። በንጉሡ ስም የተጻፈና በንጉሡ ቀለበት የታተመ አይገለበጥምና እናንተ ደግሞ ደስ የሚያሰኛችሁን በንጉሱ ስም ስለ አይሁድ ጻፉ፣ በንጉሱም ቀለበት አትሙ አላቸው። በዚያን ጊዜ ኒሳን በተባለው በመጀመሪያ ወር ከወሩም በሀያ ሶስተኛው ቀን የንጉሱ ጸሐፊዎች ተጠሩ መርዶኪዮስም ስለ አይሁድ እንዳዘዘው ሁሉ ከህንድ ጀምሮ እስከ ኢትዮጵያ ድረስ በመቶ ሀያ ሰባቱ አገሮች ላሉ ሹማምንትና አለቆች፣ አዛውንትም ለእያንዳንዱም አገር እንደ ጽህፈቱ ለእያንዳንዱ ህዝብ እንደ ቋንቋው ለአይሁድም እንደ ጽህፈታቸውና እንደ ቋንቋቸው ተጻፈ። በንጉሱም በአርጤክስስ ስም አጻፈው፣ በንጉሱም ቀለበት አሳተመው። ደብዳቤውንም በንጉሱ ፈረስ ቤት በተወለዱት ለንጉሱም አገልግሎት በተለዩ በፈጣን ፈረሶች በተቀመጡ መልእክተኞች እጅ ሰደደው። በዚያም ደብዳቤ በከተሞች ሁሉ የሚኖሩት አይሁድ እንዲሰበሰቡ ለህይወታቸውም እንዲቆሙ በጥል የሚነሱባቸውንም የህዝቡንና የሀገሩን ሰራዊት ሁሉ ከህጻናቶቻቸውና ከሴቶች ጋር እንዲያጠፉና እንዲገሉ፣ እንዲደመስሱም ምርኳቸውንም እንዲዘርፉ ንጉሱ ፈቀደላቸው። ይህም አዳር በሚባለው በአስራ ሁለተኛው ወር በአስራ ሶስተኛው ቀን በንጉሱ በአርጤክስስ አገሮች ሁሉ በአንድ ቀን እንዲሆን ነው። የተጻፉ የገናናው ንጉስ የአርጤክስስ እነዚያ መጻሕፍቶች ለኢትዮጵያና ለህንድ አገር ለመቶ ሀያ ሰባቱም አገሮች ለመኳንንቱና ለሹማምንቱም ይድረሱ ተድላ ደስታን በማብዛት በመራራትም ለምትረቧቸው ለምትጠቅሟቸው ለእናንተ በእኛ መልእክት ብዙ ሰዎች ተድላ ደስታን ያደርጉላችሁ። ነገር ግን ፈጥነው ስለተሾሙ እነ ሀማ ትቢትን አበዙ። የሚረቧቸውን ሰዎች ይተነኩሉባቸው ዘንድ ያስባሉ እንጂ ጥገባቸውን መታገስ የሚችሉ እነ ሀማ በእነሱ ክፉ ነገር ያደርጉ ዘንድ የሚወዱ በሚገዙልን በእስራኤል ብቻ አይደለም ዳግመኛም አዲስ ባለወጎች እንደመሆናቸው በመታበይ ራሳቸውን ያገናሉ፣ ያከብራሉ። ሁልጊዜ ሁሉን የሚመለከት የእግዚአብሔርንም ምስጋና ያጠፋሉ እንጂ የሰውን ምስጋና ብቻ የሚያጠፉ አይደሉም። ኃጢአትን ከሚጠላ ከእግዚአብሔር ፍርድ የሚያመልጡ ይመስላቸዋል። ነገር ግን የሚገዙልን በመስማት ይገዙልን ያገለግሉን ዘንድ የታመናቸው የተዘጋጁ የብዙ ሰዎች ንጹህ ደም በማፍሰስ እነዚያ እነሃማ አንድ ሆኑ ክፉን ነገርን አሰብ በማሰብ ሐሰትንም በምክር በጸጥታና በየዋህነት የምትኖር መንግስትን አታለው የሚያስጨንቅ መከራን መከሩባቸው። ነገር ግን በጎ ነገርን በማሰብ ይቀራል። ይኸውም ከእኛ አስቀድሞ ከነበሩት ሰዎች ይልቅ የምንበልጥ አይደለም። ስርአቱን እንደተቀበልነው እንደዚሁ ጸንተን ኖርን እንጂ በሚገባ መፍረድ የማይችሉ እነ ሃማ የማይገባቸውን ጌትነት አግኝተዋልና። ነገር ግን ከዚህ በኋላ ያለ ስርዓት የተደረገውን ነገር እንመረምራለን። ከዚህም በኋላ ያለ ሁከት መንግስታችን ጸንታ የምትኖርበትን ነገር አሰብን። የተገለጠውንም ፍርድ በየዋህነት እንፈርዳለን። የመቄዶን ወገን የሆነ የአመዳቱ ልጅ ሃማ ግን ከእውነት ነገር የወጣ እንደመሆኑም ከፋርስ መንግስት ስርዓትም የወጣ እንደመሆኑ ለእኛ ቸርነት ከማድረግ እጅግ የራቀ ሆነ። እርሱም በህዝቡ ላይ ሁሉ ባለሟልነትንና ሹመትን አግኝቶ ከእኛ ጋር ሲኖር የተለየ ሆነ። ይልቁንም አባቶቻችንን እስክንለው ድረስ የመንግስታችንም ሁለተኛ እስክንለው ከዙፋናችንም ጋር ባለሟልነትን አግኝቶ ይልቁንም ሹመትን አግኝቶ ኩራትን አበዛ እንጂ ዳግመኛ ይህ አልበቃውም። ከመንግስታችን ያመጣን ዘንድ ሰውነታችንንም ወደ ጥፋት ይወስድ ዘንድ አሰበ። በሁሉ የሚጠቅምን፣ የሚጎድንን የሚጎድነንን የሚያገለግለንን መርዶክዮስን ግን ያለ ነቀፋ የመንግስታችን ተባባሪ የምትሆን አስቴርንም ነገርን በማጣፈጥና በብዙ ተንኮል ከወገኖቻቸው ሁሉ ጋር ያጠፋቸው ዘንድ አልቻለም። በየዋህነት እንኖራለንና ስለዚህ ነገር የፋርስን መንግስት አገኘን። እርሱ ግን በመቄዶናውያን ስርዓት ያጠፋን ዘንድ ወደደ። የህጋቸው አነዋወር በእውነት ነው እንጂ እኛ ግን ያጠፋቸው ዘንድ የወደደ እስራኤልን በኃጢአት እንዳይደሉ አገኘ ናቸው። በእውነት ከፍ ያለ ገናና የሆነ የእግዚአብሔር ልጆች ናቸው። ከኛ አስቀድመው ለነበሩ ለአባቶቻችን ለእኛ መንግስትን ያዘጋጀ እኛንም እንደ ልቦናችን ቅንነት ከመከራ ያዳነን እግዚአብሔር ሕያው ነው። ነገር ግን ትውልዱ የአጋግ ወገን የሆነ የሃማን ትእዛዝ የላከውን የመጽሐፉን ቃል ባትሰሙ በጎ ነገር ታደርጋላችሁ። እርሱ ይህንን ነገር አሳስቦታል አሳስቦታልና ሁሉን የሚገዛ እግዚአብሔር ፈጥኖ ፍዳውን ስለከፈለው ከወገኖቹ ጋር ሁሉ ጋር በሱሳ አገር አደባባይ ተሰቀለ። ይህችን መጽሐፍ ዘርግታችሁ ገልጣችሁ በቦታው ሁሉ አሳዩት። እስራኤልንም በስርዓታቸው ጸንተው ይኖሩ ዘንድ ተዋቸው። አስራ ሁለተኛው ወር የሚሆን አዳር በባተ በአስራ ሶስተኛው ቀን ከዚያች ቀን ጀምሮ እስከዚች ሰዓት ድረስ ቀድሞ ባስጨነቋቸው በመከራቸው ወራት እርዷቸው። ከሁሉ የሚጸና እግዚአብሔርም ስለ ጥፋታቸው ፋንታ ለተመረጡ ወገኖች ለእስራኤል ተድላ ደስታ አደረገላቸው። እናንተም ስማችሁ እንደ ተጠራ በበዓላችሁ በተለየም ቀን እንደዚሁ ተድላ ደስታ አድርጉ። አሁንም ከዚህ በኋላ ለፋርስ ሰዎች በጎ ነገር ለሚያደርጉ ለእስራኤል ደህንነት ይሆናል። እኛንም ይወነጀሉ ዘንድ ለሚወዱ ሰዎች የጥፋታቸው መታሰቢያ ይሆናል። አገር ሁሉ በአራቱ ማዕዘን እንዲህ ያላደረገ መንደሩም ከተማውም ሁሉ በእሳትና በጦር በመዓት ይጠፋል። ከወፎችና በአውሬዎችም ፈጽሞ ጥፋት ይደረጋል እንጂ ጥፋት የሚደረግ በሰው ጥላቻ አይደለም። አይሁድም ጠላቶቻቸውን እንዲበቀሉ በዚያ ቀን ይዘጋጁ ዘንድ የደብዳቤው ቅጅ በያገሩ ላሉ አዛብ ሁሉ ታወጀ። ለንጉሡ አገልግሎት በተለዩ ፈጣን ፈረሶች የተቀመጡ መልእክተኞች በንጉሡ ትእዛዝ ተርበት ብተውና ቸኩለው ወጡ። አዋጁም በሱሳ ግንብ ተነገረ። መርዶክዮስም በሰማያዊና በነጭ ሐር የተሰራውን የንጉሡን የክብር ልብስ ለብሶ ታላቅም የወርቅ አክሊል ደፍቶ ከጥሩ በፍታና ከሐምራዊ ግምጃ የተሰራ መጎናጸፊያ ተጎናጽፎ ከንጉሡ ፊት ወጣ። የንጉሱም ከተማ ደስ አላት እልልም አለች። ለአይሁድም ብርሃንና ደስታ ተድላና ክብርም ሆነ። የንጉሱም ትእዛዝና አዋጅ በደረሰበት አገርና ከተማ ሁሉ ለአይሁድና ደስታና ተድላ የግብዣም ቀን መልካምም ቀን ሆነ። አይሁድንም መፍራት ስለወደቀባቸው ከምድር አህዛብ ብዙ ሰዎች አይሁድ ሆኑ።